ሚጣዬ ማን ነው ስምሽ? መቼ ነው ጀመረሽ? እንዴት እንዴት ነው የሚያደርግሽ? አሁን ሰው ቢረዳስ ታክመች ትድኛለሽ አይደል? እድሜዋ እንደ ማንኛውም ሕጻን እየቦረቀች የምትጫወትበት ነበር። በዚህ እድሜ እንደፈለገች ሩጣ የምጠግብበት ጊዜ ነበር፣ ግን አልታደለችም ና ተፈጥሮ ለሷ የሰጠቻት ሌላ ነገር ነው። ተወልዳ ያደገችው በገጠራማ ቦታ ስለሆነ ነገሮች ለሷ እንደዚህ ቀላል አይደሉም። ከአንድ ቦታ ወደ አንድ ቦታ ስትንቀሳቀስም በእናቷ ጀርባ ላይ ታዝላ ነው። የዛሬዋ ህፃን ሀውለት ትባላለች። ህሊናችሁ የሚወቅሳችሁን አቅማችሁን የቻላችሁት እንድታደርጉላት በፈጣሪ ስም እጠይቃችኋለሁ። እንዴት ናችሁ? ሰላም ናችሁ? ዛሬ በጣም አሳዛኝ በጣም አስከፊ የሆነ ጉዳይ ነው ይዤላችሁ የመጣሁት። እዚህ ከጎን የምታያቸው በጣም ህፃን ልጅና እናትዮ በጣም ችግር ውስጥ ነው ያሉት እና አስቸጋሪ ሁኔታ ላይ ነው ያሉት። ሀገር ይርዳን ወገን ይርዳን እያሉ ነው እዚህ ኔጋ ዛሬ የመጡት። ይህንን አይታችሁ ይህን ችግር አይታችሁ የቻላችሁትን እንድታደርጉላቸው በፈጣሪ ስም ለምናችኋለሁኝ። እርዱኝ ወገኖቼ፣ እርዱኝ አገር፣ እርዱኝ ልጄ ታ ማብኛለይ የማነሳው አጥቼ ይኸው የማሳክምበት አጥቼ ይኸው ይሁን እየታማብኝ ቁጭ ብዬ እያልሳለሁኝ። እርዱኝ ዘመዴዎች፣ ወገኖች እርዱኝ። መቼ ነው የጀመራት ልጅቱ? ልጅቱ ከአራት አመት በፊት ይሆነ ረውሱ ቆይቷል። በሽታዋ ተጀመራት አራት አመት አሁን። ከዛ በፊት ነው ምን ያህል ጥረት አድርግሽላት አልታደ ይህን ያህል እንደ ስድራ ከዛ ሀርጎ ወርጉኝ

ማነው ስምሽ? አውለስ። መቼ ነው የጀመረሽ? እንዴት እንዴት ነው የሚያደርግሽ አሁን ሰው ቢረዳሽ ታክመሽ ትድኛለሽ አይደል? አዎ ረዷት ትምህርት ተረዲያ ታክማት ዲና አለ ብዬ ጓጓለሁ። እቺ ህፃን ልጅ ነገ አድጋ ትልቅ ቦታ መድረስ የምትችል ልጅ፣ ትልቅ ተስፋ ያላት በህፃንነቷ ገና በልጅነቷ እንደዚህ በምታዩት ህመም እየተሰቃየች ነው። የወገን ያለህ የሀገር ያለህ እያለች ነው እቺ ልጅ። ታክማ የመዳን ተስፋ ይኖራታል ቢያንስ። ይሄ ቁስሉና የምታዩት እንደዚህ እግሯ እንደዚህ የሆነው ብትታከም እርዳታ ብታገኝ የመዳን ተስፋ ይኖራታል። ከዚህም ካጋል ጉዳተኝነት ሙሎ ሰው ሁና እንደ ልቧ ልትራመድ እንደልቧ ልትሆን ትችላለችና የቻላችሁትን አድርጉላት ባካችሁ፣ እርዷት።